ከግድያው ባሻገር ይህ ድረስ ለፋኖ እና ሸኔ ተከታዮች በሚል ርዕስ ባለፈው ሳምንት በሉዓላዊ ሚዲያ ያቀረብኩትን ጽሑፍ ተከትሎ በርካታ አስተያየቶችን አይቻለሁ። ሸኔና ፋኖን እንዴት ታነጻጽራለህ የሚሉ ሁለቱም፣ በማንነት የተደራጁ የብሔር ቡድኖች መሆናቸው፣ ሁለቱም ጠመንጃ ማንሳታቸው እና በአንድ ሀገር ውስጥ የሚንቀሳቀሱ መሆናቸው ያመሳስላቸዋል። በአብዛኛው ስለሚመሳሰሉ ልዩነት ተብሎ ሊጠቀስ የሚችለው ፋኖው እንደ ሸኔ የአማራ ሪፐብሊክ የሚል የሀገር ምስረታ ጉዞ ላይ መሆኑን በይፋ ስላልነገረን ይህንን እንደ ልዩነት ነጥብ አድርጎ መውሰድ ይቻላል። ሸኔ ባለፉት ተከታታይ ዓመታት በኦሮሚያ ክልል የሚኖሩ የአማራ ተወላጆችን ሲጨፈጭፍ መኖሩ እርግጥ ሲሆን እንደ ሸኔ የተደጋገመና የበዛ ስለመሆኑ ባንሰማም ፋኖም ኦሮሚያ ክልል ገብቶ ኦሮሞዎችን መጨፍጨፉ በይፋ ተገልጿል። በነገራችን ላይ አማራን ለማነሳሳት ተብሎ አማራን የመጨፍጨፍ ተግባር በሸኔ ብቻ ያልተወሰነ ስለመሆኑም የጦር ኃይሎች ጠቅላይ ኤታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ ቃለምልሳቸው ፍንጭ ሰጥተዋል። በዛሬው ጽሁፌ ይበልጥ ላተኩርበት የምፈልገው ከተሰጡ አስተያየቶች ውስጥ የፋኖን ትግል የወለደው በዋናነት የአማራ ተወላጆች ጭፍጭፋ ነው በሚል የተቀመጠውን ይሆናል። በእርግጥ ፋኖች መሳሪያ ያነሱት የአማራ ተወላጆችን ጭፍጨፋ ለመክታት ነውን? እንግዲህ መፍትሄ የምንፈልግ ከሆነ ሁሉንም ገላልጦ ማየትና በውጉ መፈተሽ ያስፈልጋል። ዛሬ የፋኖ መሪዎች ተብለው የሚጠቀሱት በእርግጥ ተቃውሞ የጀመሩት ያውም የህልውና አደጋ ተጋርጦብናል በሚል በአደባባይ የእንዘጋጅ ጥሪ ያቀረቡት መቼ ነው? ይህንን መጠየቅና መመርመር ወደ እውነት ይወስደናል፣ ወደ መፍትሄውም ያደርሰናል። ከፋኖ መሪዎች አንዱ ዘመነ ካሴ የአማሮች ግድያ ባልነበረበት መጋቢት 22 ቀን 2011 ዓ ም አዲሱ መንግሥት ሥልጣን በያዘ በአመቱ ደብረ ማርቆስ ከተማ ላይ ያደረገው ንግግር ይህ ነበር። ትግሉ ገና ነው። እኔ ጦረኛ አይደለሁ ቀርቦ የሚያቀኝ ሰው ያውቀዋል። በጣም ሰላማዊ መሳቅ፣ መጫወት መወድ ልጅ ነኝ፣ ግን ሲነኩኝ አልወድ ምክንያቱም አማራ በአራት አቅጣጫ ጠላቶቻችን ከበውናል። የጦርነት ነጋሪት እየጎሰምኩም አይደለም፣ ሰላማዊ ሰው ነኝ። የልምምጥ ፖለቲካ፣ የልመና ፖለቲካ ግን አይመቸኝም። ማንኛውም ማህበረሰብ በዚህ ፕላኔት ውስጥ ለምኖ መብቱን አግኝቶ አያውቅም በፍጹም ስትደራጅ ጉልበት ሲኖርህ ስትፈራ የሰላም እንቅልፍ መተኛት ትችላለህ የትኛውም የፕላኔታችን ኮርነር ላይ እንደ ልቡ ተኝቶ የሚያድረው ዜጋ የተደራጀ መንግስት የተደራጀ ማህበረሰብ ጉልበት ያለው ማህበረሰብ ያለው ዜጋ ነው አሜሪካን የምንፈራት ባርባራቱ ታቦስ ስለምትመራ እኮ አይደለም ጉልበት ስላላት ነው አማራውሽንን ሰው ወዳለን፣ ግን እንዳንድ ወጣት በራችን በክፉ ሲያንኳኩ እየሰማው ነው። በፍቅር ከመጡ አማራዎች ስለሆን ልብሳቸውንም ቢሆን አጥበ መስጠት እንችላለን። በጸብ ከመጡ ልብሳቸው ላይ እናሸናቸዋለን። ለዚህ መዘጋጀት አለበት። አመሰግናለሁ። ከዚህ ንግግር ከሁለት ወር በኋላ በአማራ ክልል መሪዎች በእነ ዶክተር አምባቸው መኮንን ላይ በጀነራል አሳምነው ጽጌ የተመራ ግድያ ተፈጸመ። በሰኔ ወር 2011 በአማራ ክልል መሪዎች ላይ በእነ ዶክተር አምባቸው መኮንን የተፈጸመውን ግድያ አብይ ነው ያቀናበረው በሚል አማራን ህዝብ ለማስቆጣት የተሄደበት ርቀትና ይህም ገበያ ላይ ውሎ የወጣቱ መቀስቀሻ እንደነበርም አይዘነጋም። በወቅቱ ከክልሉ የጸጥታ ኃላፊዎች አንዱ የነበሩት ብርጋዴር ጀነራል ተፈራማሞ በሚዲያ ወጥተው ግድያው የተቀነባበረውም የተፈጸመውም በጀነራል አሳምነው ጽጌ እንደሆነ እስኪናገሩ ድረስ የአማራ ብሔርተኞች ጠቅላይ ሚኒስትሩን ተጠያቂ በማድረግ ወጣቱን በዙሪያቸው ሲያንቀሳቅሱ ቆይተዋል። ወደ ነጥባችን እንመለስ። በአማሮች ላይ ግድያውን የሚፈጽመው ማን ነው? በዚህ ሂደት ውስጥ የመንግስት ሚና ምን ነበር? ገዳዮቹ ሸኔዎች ወይም የኦሮሞ ነጻነት ሰራዊት ታጣቂዎች ንጹሐንን በማንነታቸው እያሳደዱ የሚፈጁበት አላማስ ምን ነበር? የአማራ ብሔርተኞችስ የንጹሐን ግድያ እንዲቆም ተንቀሳቀሱ ወይንስ ግድያው እንዲፋፋም ፍግ ሆነው ችግሩን አባባሱ? ይህንን መጠየቅ ተገቢ ነው። ሸኔ በገደለ ቁጥር መንግስት ላይ የሚደረገው የተደራጀ ተቃውሞ ለገዳዮቹ ብርታት፣ ለሙሹ አውራጆቹ የድጋፍ መሰረት እየጠረገ መሄዱ ግልጽ ነው። በነገራችን ላይ ሙሾ አውራጆች የሚለው በንጹሐን እልቂት የሚያዝኑትንና ቁጣቸውን የሚገልጹትን ቅንዝ ዜጎች ሳይሆን በአማራ ንጹሐን ግድያ እንደ ሙሾ አውራጆቹ እያስለቀሱ ገንዘብ የሰበሰቡትን ዛሬም ለጋ ወጣቶችን ከማይችሉት ኃይል ጋር እንዲገጥሙና ከግንብ ጋር እንዲላተሙ እየገፉ እነሱ ሲሞቱ ገንዘብ የሚሰበስቡትን የሞት ነጋዴዎችን ነው። ሸኔ ንጹሐን የአማራ ተወላጆችን ሲገድል ከቻሉ ገዳዩን ኃይል መታገልና መክታት ሲገባቸው፣ በአጸፋ ንጹሐን ኦሮሞችን የሚገድሉ ታጣቂዎች እርምጃ በእጃቸው ጥላቻና በቀል ብቻ ነውን ወይንስ አማራዎች ላይ የሚፈጸመውን ግድያ በየአካባቢው ያሉ ኦሮሞዎች እንዲደግፉትና እንዲባባስ ታቅዶ የተወሰደ የሚለውም መመርመር ይኖርበታል። መሳሪያ ያነሱት የፋኖ ኃይሎች ሌሎች ጠመንጃ ካነሱ ኃይሎች በተለየ የሚጠቅሱት ጎልቶ የሚሰማው ጉዳያቸው የንጹሐኑን ግድያ በመሆኑ ግድያው በማን ለምን የሚለውን በዝርዝር ከመፈተሽ ባሻገር አሁን እየተሄደበት ባለው መንገድስ ግድያውን ማቆም ይቻላል ወይንስ የተባባሰ ሁኔታ እንዲከተል ያደርጋል የሚለውን መጠየቅ ነገን የተሻለ ለማድረግ ይበጃልና ከግርግሩ ወጣ ብሎ በጥሞና ማሰብና ማሰላሰል ያስፈልጋል። የአማራ ብሔርተኝነትን ለማጎልበትና የአማራውን ሕዝብ ለማስቆጣት ሸኔ ትልቁ ጥቁር ሚና ተጫውቷል። ንጹሐን ባልተቋረጠ ግድያ ውስጥ ማለፋቸው ከሁሉም በላይ የሚያሳዝኑን፣ ግድያው በህፃናትና በአዛውንቶች ላይ ጭምር የሚፈጸመው የአማራን ህዝብ በማስቆጣት የፖለቲካ ትርፍ ለማግኘት መሆኑ ያማል። በሌላም በኩል የአማራ ብሔርተኞች ማሰብ ለሚችል ሁሉ በማይመጥን መልኩ ገዳዩ ራሱ መንግስት ነው በሚል ቅስቀሳ ህዝብን ለማስቆጣት እና በዙሪያቸው ለማሰለፍ ጥረዋል። ሁለቱም ብሔርተኞች ከንጹሐን እልቂት አትርፈዋል። ሸኔዎቹ መንግስትን በሁሉም የኢትዮጵያ ክልል የድጋፍ መሰረት እንዳይኖረው ይበጃል በሚል ባረመናዊ ተግባራቸው ሲቀጥሉ፣ የአማራ ብሔርተኞች ደግሞ ግድያውን ህዝብን በዙሪያቸው ለማሰባሰብ እና ገንዘብ ለመሰብሰብ ተጠቅመውበታል። በንጹሐን እልቂት ሁለቱም አትርፈዋል። በንጹሐኑ ግድያ ውስጥ ገዳይ፣ አስገዳይና ሙሻ አውራጅ ለፖለቲካ ግባቸው ሲሉ ሁሉም የየራሳቸው ሚና ተጫውተዋል። መንግስት እንደ መንግስት ደግሞ የዜጎችን ደህንነት ማስጠበቅ ባለመቻሉም ከተጠያቂነት አያመልጥም። ነገር ግን መንደር ውስጥ ገብተው ጥቃት የሚፈጽሙ ሰዎችን እንዴት ነው መክታት የሚቻለው? በየመንደሩ ታጣቂ ማቆምስ ይቻላልን? ገዳዮች ውስጥ የፖለቲካ ትርፍ ከሌለ ወይንም ገለው የሚያገኙት ጥቅም ከሌለ በጥላቻ ብቻ እንዲህ ባለ የጭካኔ ተግባር ውስጥ ሊሰማሩስ ይችላሉን? አይመስለኝም። ስለሆነም የፖለቲካ ትርፍ የማያገኙበት ነገር ምንድን ነው ብሎ ለዛ የሚመጥን ሁኔታ ውስጥ መግባት አስፈላጊ ነው። ለቀደመው ስርዓት የተለየ ፍቅር ያላቸው አንዳንድ የአማራ ብሄርተኞች በህወሓት ዘመን እንዲህ ያለ ተከታታይ ግድያ አልነበረም ሲሉም ይደመጣሉ። እነዚህ ወገኖች በከፊል ልክ ናቸው። ልክ ያልሆኑት ግን በህወሓት ዘመን ህወሓት በገዳይነትም በአስገዳይነትም መሳተፉን እንድንረሳ ማሰባቸው ነው። ይህም ብቻ ሳይሆን ዛሬ ድረስ የቀጠለውን መከራ የዘራው የኮተኮተውና ያፋፋው ሁሉንም ብሄርተኛ በጸረ አማራነት ያንቀሳቀሰው ህወሓት መሆኑም የአማራ ብሄርተኞች ሊዘነጉት አይገባም። ይህም ብቻ አይደለም የዛሬውን ባናውቅም፣ ከጦርነቱ በፊትም ሆነ በጦርነቱ ወቅት አማሮችን በመግደል አማራን ማስቆጣት የገዳዩ ሸኔ ተግባር ብቻ ሳይሆን የአስገዳዩ ህወሓትም ሴራ ነው። ገዳይ አስገዳይና ሙሾ አውራጅ ዋና ተዋናዮች ናቸው ስል ህወሓት አስገዳይ፣ ሸኔ ገዳይ፣ የአማራ ብሔርተኞች ደግሞ ሙሾ አውራጆች ናቸው ማለት ነው። ህወሓት ስልጣኑን ካጣ በኋላ ያልተረጋጋ ሁኔታ እንዲፈጠር በሚሳኤል ከመዋጋቱ በፊት መንግስትን ለማንሳፈፍ በንጹሐን ግድያ ላይ አልነበረበትም የሚል ቅስቀሳ ለህወሓት ካለ ፍቅር ይመነጫል። እዚህ ላይ ሌላው መጨመር ያለበት ዛሬ ያዙኝ ልቀቁኝ ብለው በየሚዲያውና በየመድረኩ የሚወራጩት የአማራ ብሔርተኞች ከፊሉ የህወሓት አገልጋዮች ሌላውም ከጥቂቶች በቀር በፍርሃት አላየውም አልሰማውም ባይ ነበረ። በቅንነትም ቢሆን የአማራ ብሔርተኝነትን የሚያቀነቅኑ መፈጠራቸው በተለይም የአንዳንዶቹ አክራሪ የደራና የመተከል ፖለቲካ ጠቀመ ወይስ ጎዳ ብሎ መጠየቅም ይገባቸዋል። ትናንት የተበላሸውንና ከሩብ ክፍለ ዘመን በላይ ተከማቸውን ችግር እንዲያስተካክል መሬት በወጉ ያረገጠውን ስርዓት ማዋከቡ በሀገሪቱ ላይ ያመጣው ቀውስና ይህም ቀውስ ለእልቂቱ ያደረገውን አስተዋጽኦም መገምገም ይኖርበታል። ገብረ ጻድቅ አበራ